ማን ነው እንደ እኔ ማለት የቡቡን ጉድ ማየት የቾኮሎ ማለት ነው። እና መቼስ ዛሬ በቅ ሀይሚ የዘ ኢትዮጵያ ያለችውን ሁሉ ፕራንክ ነው የምታደርገው ይመስለኛል ማለት ነው። ይህን ቆንጆ ሸበላ ከየት እንዳመጣሽ እኔ ምን ብለሽ ፎቶ እንደተነሳሽ የራሱ ነው እስከ መስማት የቾኮልኩት ማለት ነው። እና እኔ ብቻ ነኝ ሁላችሁም ነው ብለው ብለው አለቅም አሉ ቪዲዮ የብሩክን ጉድ ማየት የቾኮለ ረረ ገረግ ብሩክ ተቀማክ ረ ብሩክ ተቀማክ። በቃ በዚህ ሸበላ ረ ገረ ገረግ ደግሞ ይመሳሰላሉ። ደግሞ ወይ ዱባይ ወንድም አለሽ? አይሚሾ የኔ እናት ማለት ነው። ግን አንቺ ምንም ብታደርግ ከብሩክ ውጭ ወደ ውጭ ማለት ምንም ብትሰሪ የአምሮብሻል ማለት ነው። የኔ ቀበጥ፣ ምን በቃ ምን ብዬ ልንገርሽ፣ ትናንት እንዴት እንዳኮራሽኝ አንጀቴን ኖራስ ያደረግሽው ማለት ነው። የሆነ የእውነትን ነው መነግርሽ አይኝሻ ማለት ነው እና ግን ሆኒ ኤኒዌይስ ይሄ እንትን የብሩክን ጉድ ማየት በጣም ነው የቸኮልኩት ማለት ምን ብሎ ይሆን በቃ ጨርቅን ጨርቁን እምይጥለው ማለት ነው እና በቃ ባይዘ ወይ ብሩክ ሲናደድ በጣም በጣም በጣም ደስ ይለኛል ከምላችሁ በላይ ማለት ነው እና ወይኔ ወይኔ ብሩኬ ወይኔ ብሩኬ ኧረ በቃ ተበላሽ ብሩክ የእውነትን የምነግርህ ማለት ነው እና ብሩኬ በቃ በቃ በቃ አይ ብሩኬ በቃ ተበልተሻል ተበልተሻል። በቃ ለምን እንደሆነ ታውቃለህ? ሰሞኑን ቅጥል አድርግ ተቃጥ አብሶ የትናንቱ ሀይሚ እኮ ያልመለሹው ሁለት ፕራንክ አለሽ ማለት ነው እና በቃ ምን እንደሚሆን በቃ አበደ በቃ ድሮም ልታሳብጅኝ ነው አንቺማ። በቃ ጨጓሬ ልጠሸዋል። ፕራንክ እንዲህ ነው የሚለው ብሩክ ማለት ነው እና እኔ ብቻ ነኝ ወይስ እናንተ ምናችሁ የብሩክን ጉድ ማየት የችኮላችሁት? በቃ በጣም ችኮልኩ አለቅም አሉ ማለት ነው እና ያው አለመቻችላቸው ብሎ ነው መሰለኝ ማለት ነው። እና ወይኔ ግን ወይኔ ግን ማን ነው ሄሸበላ ሄሸ ኬትን ያበጣል። አይ ብሩኬ አይ ብሩኬ ዱባይ አምጣታት። በቃ ልትወሰድብነው እንደተጠለፍብነው በቃ አረተው ዱባይ መተታ ላሉ እንዳያስነካብና እንዳያስቀረብቅ የሆነ አጽማም እንዴ አንተማ በምን መዝናናሌን ምን ትሰማል? እንደዚህ አይነት ነገር ወል ዱባይ መተታል አሉ እሱ ላይ እሱ እነሱ ካሳየን መከተሉ የሚሄድ ነው ስራዋ እና መተታ መተት አርግቶባት እንዳያሁልዩ እየፈራች ነው ራሱ እጁን የያዘችው ማለት ነው። አያ የያዘ ራሱ ማለት ነው። ይሄ ይላል ይሄ ሸበላ ማለት ነው። ልጁን ግን የት እንደማቋ አላቅም። ዩቲበር ነው መሰለኝ እና ብሩክ መቼስ እንደዚህ የሚለውን ዘፈን የሚዘፍነው ነው። ይበለኝ የጄን ያገኘሁት አለ ደግሞ። ሸንጎ ማለውል ምን ሆንኩኝ ብዬ ዱባይ ባመጣሁት። ይበለኝ የጄን ያገኘሁት ይልሻል። ወይኔ እናንተ ና እዛ አቃጥላት። ባለፈው እራሱ እያበዱን ቆርሷ ሁሉ ተበጥሶ ነበረ ማለት ነው። ትናንትማ አለቀሰኝ፣ ፊቷ ሁሉ ፊል መሰለ ማለት ነው። እና ብትናደድም ይገባካል የትናንቱ ነው። እና ብሩኬ ቻሉ፣ በቃ በጣም ነው የሚናደደው፣ በጣም በጣም ነው የሚናደደው ማለት ነው። እና በቃ አብሶ ሀይሜ ስትሰራው ሀይሜ ራሱ እኮ ያበደ ፕራንክ ነው የምትሰራው ግን፣ በቃ ብሩክን አቴንሽን ለማየት በጣም የቋቋት ሰዓት ራሱ አልሄደልኛ አለ ማለት ነው እና ስራዬን ጨርሼ ይሄ ቁጭ ብዬ ብጠብቃቸው አለቀጉም ቪዲዮ። አይ ብሩኬ ወይኔ ብሩኬ ወይኔ ብሩኬ ተበላሽ ተበላሽ ተበላሽ ተበላሽ። በቃ ሀይ ዲ ዱባይን ወዳታለች። በቃ ዱባይ ልትኖር ነው ማለት ነው። በቃ ዱባይ ልትኖር ነው ወዳታለች። በቃ ዱባይን በፍቅር ነው የወደደቻት ማለት ነው እና ኤኒዌይስ ቪዲዮ ከተመቻችሁ ላይክ